ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዳዊት ነኝ ከጆሃንስበርግ። እንግዲህ ይሄ የብልጽግና መንግስት እንደሚለው ደንቆሮ ደደም ሃይም እንደሚናገረው እኔ ሲጀመር፣ ይሄ ሰውዬ ግን ኮነሬልነቱ የተሰጡ ማለት ነው ወጥ በማማሰል ከሆነ ነገሩ ነው፣ እና እኛም ወጥ አማሰ የሆነ ነገር እሱን ያህል ኮነ ሬድና ሌትራ ጀንላል እንኑር፣ ምንም ችግር የለብን። እንዲህ እንዴት ነው ዶክተሮች መኪና መኪና አላሉ፣ ህልውና ነው ያሉት። ተራብን ተጣማን ነው ያሉት። እንዴ ተራብን ተጠማን ላለ ሰው እንዴ አራት አምስት መኪና ግዙና በየቤታችሁ ማቆም እንዴት አይነት ነው እሱ? ልጆቹን አሜሪካ አስቀምጦ እንዴት ነው የሚያሰበነ? ይደደብ ድንጋይ ራስ የሆነ ሰውዬ እንዴ። ጥያቄያቸው መመለስ አለባቸው። ሀገሪቷ ምናምን እንዴ ምንም የሚያገባቸው ጉዳይ የለም። ተምረዋል በተማሩበት መሰረት ልክ ሊከፈላችሁ ይገባል። የአገሪቷ ጂዲፒ ምናምን አያገባቾ እናንተ ስዘርፉስ እየዘረፍክ አረፍከ ልጅን አሜሪካ ስታስተምር ለምን የአገሪቷ ጂዲፒ አይፈቅድም? ስለዚህ ሊሴ ወይልም ሳንፎርድ ላስተምራቸው አላልክም። አን ግንብራስ ደደማ አይም ዲ ማን ስለሆንክ ነው አንተ ምን ስለሆንክ ነው ልፋጫ እንዴ ህዝቡን አስራብክ

ይሪ ሲያስጠላ ደግሞ እንደሱ አይነት ሁሉ ወንድ ሀገር ደስ ነው የሚወደው። እሱማ አንተ አይደብርም እንዴ እንዴ የሚለማመጠው እኮ ድሃና የኔ ቢጤ፣ የኔ ቢጤና ድሃ አሊያም ደግሞ ደደብ ሰው ነው የሚለማመጠው። እውቀት ያለው ሰው አይለማመጥም። እንዴ በየቀኑ እኮ ሕክምና የሚያስፈልጋቸው በጣም ብዙ ሰዎች አሉ። እንዴ አንተ ቤተ መንግሥትን ከምትገነባ ማለት ነው። ለምን ለነሱ ገንዘቡን አሰጣቸውም? ኬትም ላምጣ ኬትም ምን አገባንኛ፣ እናት አንተ ደንቆሮ፣ የሰው ደንቆሮ እንዴ አንተ። ዲግሪን ኬት እንዳመጣው አናውቅም እንዴ አጭፋር፣ ባህር፣ የሰባተኛ ክፍል ደደብ ማይም። ተምረው ለፍተው ጠራ ገኙት ውጤታቸው ነው እውቀታቸው እንዴ እንዳንተ በአጭበርበሮ ከሰባተኛ አስራ ሁለተኛ ክፍል ገብተው ከዛ በኋላ በአንድ ዓመት ውስጥ ዲግሪ ያገኙ መሰለ እንዴ! አንተ ልፋጫም የሰው ልፋጭ። ይህ ምን ይመስላል? ውይ ገረድ የሰው ገረድ። አንተ አገሪቷን አግማማት እንዴ! አቁነስካት እንዴ! ስደት ስደት እኮ የበዛው አንተ ከመጣ በኋላ ነው። ሞት የመጣው አንተ ከመጣ በኋላ ነው። መራ መሰቃየት፣ ኤቭሪቲንግ ችግር የመጣው አንተ ከመጣ በኋላ ነው። እንዴ እንዲ አስብ፣ አስብ፣ አስብ። እንዲህ ካልቻልኩ ውረድ፣ በቃ ማንም አያስገድድም። ውረድ። እንዲህ በክድል ብራ ልብራ አትመራ፣ እና ቤተሰብህን ምራ ይሁን ገረድ እዛ ልጅ ሂድና ምራት። እዛ በፓርቲ እና በዳንስ ልቧ የጠፋ ሴታለች። ምንም የማያምርብህ የምትናገረው የምታውረው የሚያስጠላ ዘጌውን ክሰው ቆሻሻ። እንዲህ የሚያደርግ እኮ ማነስ ነው በቃ። ይሄ ሳያገኝ ያደገልች፣ ሳይበላ ሳይጠግብ ያደገልች። በቃ እንደዚህ ነው የሚያስበው። ህዝብ ሲራብ ህዝብ ሲጎሳቆል ታሪክ ሲወድ ምንም የማይመስለው ሰው እንደዚህ አይነት ሰው ነህ አንተ። ለምን አትፋታንም እንዴ? በቃ ማንም አልፈለገም፣ ተፋታ። አገሪቷ ቆሻሻ አይደብርህም እንደ አንተ እንዴ? የትምህርት ፖሊሲውን አፈራ አፈራባቷ በላው። ይህ ከያፓ ጀምሮ መይሶ ምናምን እያለ የመጣ አንድ እኔ፣ ምን አይነት ብርሃኑ ነጋ የሚባለውን ሰውዬ በቃ ለስልጣን የሞተ ሰው የትምህርት ሚኒስትር አድርገ፣ ጭራሹን ሰው በመውደቁ የሚዝናና ሰው። መረት ክብል ይሁን ነው ለጥራት ነው ተባለ። ሰው በመውደቁ ህይወቱን በማጣቱ የሚዝናና ሰው፣ ሰው ሲቸገር ሲያይ የሚረካ ሰው እንዲህ ምን አይነት ሰው ነው ያመጣህብን? ለምን የሚበልጥህን ሰው አትፈልግም? አንተ እንዲህ ለምን አማካሪዎች ለምን አትሰማም? አትሰማም? አንተ የኢኮኖሚ አማካሪ የለህም እንዴ? የማህበራዊ ጉዳይ አማካሪ የለህም? አንቀለ ራስ አንደደብ መሳሪያ እንደመተኮስ እንዳይመስል አገር አስተዳደር አንጮማ ራስ ምን ይመስላል ቡዋቃ ደሞም አንተ ሰው ተብለ ሄርና እዛ እንትንም ተርመጥመጥ እርምጥምጥ እድሜ ልቡን ሁሌ እንዳነስክ እንዲህ አንተ ቢኒያም እኮ ስለበለጠ እኮ የምትናደር ሰው እኮ ነው። በቃ አናሳ ጭንቅላት እኮ ደደብ ስለሆነ እኮ ነው። በቃ ቢኒያም በለጠኝ፣ እስከዛሬ በልጦኛልና ለእሳ ሮ ብለ እኮ ያሰርከው ሰው እኮ ነው። አንብብ፣ አንብብ። አንተ ይሄ ጋን ራስ፣ አንብብ፣ አዳምጥ። ሰው የሚልህን ስማ፣ ዝም ብለህ አትቀደድ። ይሄ ጅንጀና አይደለም፣ ሴት የምትጀነጅነው ነገር አይደለም። ሀገር ነው የምትመራው። አይደለም እንዴ? ተሰጥቷል። በተሰጠ ድልኮ አትጠቀምም። እንዲ የበለጠህ ሰው ስታገኝ ማለት ዝም በል አፍን አትክፈቴ። ክፍት አፍ ይህ መደዴ አንተም ብሎ ደግሞ ጠቅላይ ሚኒስትር ሄሪ ቆሻሻ ሄዳ ልጅ